ሰላም ጥላይ ነኝ። የሰው ልጅ ስልጣኔው ከፍ ባለመጠን የከፍታውን ልክ ለማሳየት ከሚጠቀምባቸው አንዱ ህዋ ውስጥ ወይም ደግሞ ጠፈር ላይ የተለያዩ ሳተላይቶችን መላክ ነው። ሳተላይቶቻቸውን ጨረቃ ላይ ካሳረፉ ሀገሮች መካከል የመጀመሪያዋ ራሻ ናት። ራሻ በፈረንጆች አቆጣጠር በ1966 ዓ ም የመጀመሪያዋን ጨረቃ ላይ አሳርፋለች። በመቀጠል አሜሪካኖች ደግሞ በአፖሎ ሚሽን አስራ ሁለት ሰዎችን ጨረቃ ላይ አሳርፈዋል። በመቀጠልም ቻይና የምድራችን የጨረቃን በጀርባው በኩል በሰዎች ያልተደረሰ በማንም ያልተደረሰውን ቦታ ማሳረፍ ይችላለች። እንደዛውም ደግሞ ጃፓኖችን በዛው ቀጥለዋል። ህንዶችም እንደገና ጨረቃ ላይ አሳርፈዋል። ባለፈው ሳምንት ደግሞ አስገራሚ ክስተት ተከሰተ። ይህ ደግሞ ለመጀመሪያ ጊዜ የግል ካምፓኒ የሆነ ፋየርፍላይ የተባለ ካምፓኒ እዚሁ ቴክሳስ የሚገኝ ለመጀመሪያ ጊዜ ጨረቃ ላይ ብሉ ጎስት የተሰኘችውን ሳተላይቷን ሊያሳርፍ ችሏል። እንግዲህ ይሄ ትልቅ ይመርታ ነው። ይሄ ደግሞ የናሳ ኢኒሽቲቭ ሲሆን ስሙም ደግሞ ኮመርሻል ሉናር ፓይሎድ ሰርቪስ ይባላል። በዚህ ኢኒሽቲቭ መሰረት ነው የካምፓኒ አስር የናሳ ኢንስትሩመንቶችን ይዞ ሄዷል። ከነኚህ ከአስር ውስጥ ሶስቱ ራዲየሽን በተመለከተ ነው እኛ በምንሰራው ሴክሽን ላይ የኛን የራዲሽን ካፓቢሊቲ ወይም ደግሞ ራዲሽን ፕሬዲክት የማድረግ አቅማችንን ለማስፋት እየተላከ ነው። ይሄ እንግዲህ የሰው ልጅን የእድገት ልኩን ያሳያል ማለት ነው።